ሰላም ሰላም፣ እንግዲህ ግማሽ ላይ ነው። እንብላ ቤተሰብ፣ የኢትዮጵያ ቤተሰቦቼ እንብላ አብረን። እንግዲህ ውጭ ሀገር ያላችሁ ሰዎች እንደሚያምራቸው አውቃለሁ። አትክፈተዋ። በልተን ነው የምንጠጣው። ጎመን በስጋ በስጋ ላሳያችሁ። እኔ ጉዳችሁ እንደአምራችሁ ነው ልክላቸዋለሁ ያላችሁበት። ያው እንግዲህ ቀይ ወጥ እና ጎመን በስጋ አብረን እንብላ ቤተሰቦቼ። እናንተ ግን ወይ ቆይ አንዴ ላውራ ቤተሰብ። እናቴን እናቴን ምን አለ ግን ቪዲዮዬን ብታዩልኝ፣ ላይክ ሼር ብታደርጉልኝ፣ ሰብስክራይብ ብታደርጉ ኧረ በእናታችሁ በእናታችሁ፣ በላ አንቺ። የምር እስቲ ላይክ አድርጉ፣ ግቡና ቪዲዮዬን ላይክ አድርጉ፣ ኮመንት አስተያየታችሁን አስቀምጡልኝ ባካይ።

እንትን ነው ቤተክርስቲያን ሄደን ቅዳሴ እያስቀደሰን እያለ ኖ ኖ አይደል ነው። ቅዳሴ ያስቀድሰን ጨርሰን እንትን ወደ ቤተ መቅደስ ሄድን። ጸበል ቅዳሴ ጸበል እናስቀዳ ቅባ ቅዱስ ተቀብተን ነበር ነው። በጣም ነው እሺ የሚሸተው ቅባ ቅዱስ ታውቃላችሁ። ሽቶ ሽቶን የሚለው ዛንብ ነበርዛንባ ስታስታዎች አልወረሩንም። በቃ እኛ ላይ ሶስት እኔና ልጆቼ ማለት ሶስታችንንም መተው ንቦቹ ከዛ ታውቃላችሁ። በቃ ወላጅ መሆን ግን አንዳንዴ ዛብሄርነ ማንን አንዱ ትልቅ ነው፣ አስራ አንድ አመቱ ነው እጅኛ ደግሞ ገና ሶስት አመቱ አሁን ገና ያኛው አስር አመቱ ነው ነበረ። አሁን አስራ አንደኛ ይዛ እሱ ደግሞ አሁን ገና ሁለት አመት ነው። አላራራቱ ማሚ ማሚ ማሚ ማሚ ቀይ የወለዳችሁ ወጭ ታቁታላችሁ። እንዴት ለሁን እንዴት ለሁን ከዚያው እያወራ ነው አስታውሱ፣ አይረሳውም እና እቤት ሲመጣነት ማለት ነው እንዴት እንደሚፈራ አሁን ማሚ ማሚ፣ ያንን ቀን ነው የሚያስታውሰው። ከዛ ነጠ ላይ ውስጥ በከታቸው ሁለቱንም እኔን በዚህ ነድፉኛል፣ በዚህ ከዛ ልጆች በነጠ ላይ በቃ ሰው ሁሉ እንዴት ነው ያለኝ እንደነበር ሶ

አይኑራችሁ ስላችሁ ለልጃችሁ ምንም በቃ አፈር አፈር ጠርጋችሁን ቢሆን ጥሩ አስተዳደግ። ውለዱ ስላችሁ ራሳችሁ መስዋት አርቃችሁ ነው፣ የዝም ብሎ ወሎ ምናምን ትይኝ እና ውለዱ ግን ዋጋ ክፈሉባችሁ። ከዚያ ውጪ ግን ውለዱ እውነት ልጅ የመሰለ ልጅ እኮ ማለት ነው ብትመጡት ቆጡት ሁሉን ችሎ የእናንተን ማንነት ሁሉ ችሎ የሚኖር ከእናንተ ጋር ልጅ ነው። ሌላው ሁሉም የሚያጭ እግዚአብሔር ነው እና ይላሉ። አትሞኝ። ይሄ አሁን ልጄን አይተው ምን ሆነች ነው ይሄ እኮ ትንሹ ነው።